ሰላም ሰላም! ለመላው የኦርቶዶክስ እምነት ተከታዮች በሙሉ። እንግዲህ ዛሬ የምንገኘው በጉባል በሰሜን ወሎ ጉባላፍቶ ወረዳ የሚገኘው የቅዱስ ጊዮርጊስ ቤተክርስቲያን እንግዲህ ቤተ ክርስቲያኑ ከወልዲያ መቻሬ የተወሰነ ኪሎ ሜትርን ሄዳችሁ ነው የምታገኙት። በጣም ታሪካዊ ቤተ ክርስቲያን ነው። ጸበሉ በጣም ታዋቂ ነው። ከመላው ኢትዮጵያ እየመጡ እየተፈወሱበት የሚገኙበት ነው። ያው እኔ እንግዲህ የዚህ ቦታ ተወላጅ ነኝ። መርጌታ ሙልጌታ እባላለሁኝ። ከአባቶች የተረከብኩት በታሪክም ቢሆን የዚህ ቤተ ክርስቲያን አመሰራረቱ በአስራ አምስት አምሳ ስድስት መቶ ክፍለ ዘመን ነው። በጓንጉል አባሴሩ ያው በታላቁ በጓንጉል አባሴሩ የተመሰረተው ከዛ ጊዜ ጀምሮ ነው እንግዲህ። ቤተ ክርስቲያኑ ሲተከል ወደ አሁኑ ጸበሉ ፈነዳ ይባላል። ጸበሉም የፈነዳው የዛ ጊዜ ነው። ከዛ ጊዜ አንስቶ እስካሁን ድረስ ፈዋሽነቱ ወደኋላ አይልም። እስካሁን እስከ ህልቀት አለም ወደፊትም ይቀጥላል። አዎ፣ በዚህ ነው እንግዲህ የተመሰረተው የታቦቱ ፈዋሽነት እውር ያበራል፣ ለምጽ ያነጻል፣ ሰባራ እርቶ እርቱ ያደርጋል። በውስጥ ደዌ ያሉትን ሁሉ እየአዳነ በዘመናዊው በሽታ በኤችአይቪ ኤዲስ እንኳን መጥተው ተፈውሰው ድነው የሄዱ ብዙዎች ናቸው። የታቦቱ ፈዋሽነት ይሄ ነው። በቃ እንቁራሪ ሳይቀር እባብ ሳይቀር ከወዳቸው እያወጣ እንደገና፣ አይናቸውን ታውረው ያሉቱ አይናቸው ብርሃን ተጎናጽፎ ወደ ቤታቸው እየሄዱ ነው በአልጋ ቁራኛ በደዌ ዳኛ ተይዞ በአልጋ ተይዞ በሰው ትከሻ የመጡቱ በእግራቸው እየሄዱ ያሉ እስካሁን ድረስ ሲፈውስ ያለ ቤተ ክርስቲያን። ንግሥና በዓሉ ከተከናወነ በኋላ እንግዲህ ከሩቅ አገር የመጡ ታቦቱን ሊያነግሶ የመጡ እንግዶች አቅመ ደካሞች ምግብ የሚያበሉበት ትዕይንት ነው። እጅግ በጣም ይገርማል። አከባበራቸው፣ አቀባበላቸው በቃ ደስ የሚል ነበረ እና እንግዲህ እንደዚህ ማዶ ተትረፍርፎ የደከሙት ከሩቅ አገር የመጡት እንግዶች ለመመገቢያው እንግዲህ ሽር ጉድ እያሉ ነው። ይህ ነገር እጅግ በጣም ነው የገረመኝ። እኔ እኔም ከአብሬ ሁኜ ማለት ነው። እንደዚህ በአማረ ሁኔታ ተስተናግጃለሁ ማለት ነው። እጅግ በጣም ደስ ሲል ነበር፣ ያምር ነበረ። በጣም ተደስቼ ያለፍኩበት ነው የታቦት ንግስና በዓል ሲኖር በጥሪ አይደለም ያው ገብተህ ድሮ ትበላለህ ማለት ነውና ያንትን እንትን ነው የማሳያችሁ። ከኔ ጋር ነው እናሳልፍ ነው ያው ማዘር፣ እንደምታዩት ግቡ እያሉ ነው በቤት ውስጥ አይው፣ እንግዲህ ግቡ እየተባልከው ነው። እኔ እንግዳው እኛ እኔ እርኩት ከአዲስ አበባ ወልዲያ መጣው ከወልዲያ ደሞ እዚህ መጥቼ ያው እንደዚህ ቀድተው እያስተናገዱን ነው። እግዚአብሔር ያክብርልን ነው ያውላችሁ፣ አከባበራቸው ሁሉ ነገራቸው፣ እግዚአብሔር ይስጥልን። እናመሰግናለን መሰግናለን ያመሰይ እሺ ማዘር የው የእናት ሳይቀመስ አይሆንም ብለውኝ ነው። ማዘር እንግዲህ ያው የድግስ ወጥ ይጣፍጣል፣ ይናፍቃል። እናመሰግናለን ማዘርዬ። ያው እንግዲህ ይሄ መጀመሪያችን ቤት ነው። ከጊዮርጊስ ከመጣውኝ ሌሎች ቤቶችን ደግሞ ያለውን አቀራረብ የእንግዳ አቀባበላቸውን አሳያቸዋለሁ ማለት ነው። በዓል እንዴት ነው ቆንጆኑ? በዓል እንግዲህ ው እንደነገርኳችሁ ያው እንደዚህ የንግሥ በዓል ሲከበር በእኛ አካባቢ ድግስ ይደገሳል። ያላቸውን ደግሰው ምን ብለው ያበላሉ፣ ያጠጣሉ ማለት ነው። እንግዲህ ከአንድ እናታችን ቤት እየገባው ነው፣ አሳያችኋለሁ። እንኳን አደረሳችሁ። ያው እንግዲህ እንደምታዩት ቤተ ዘመዱ ቁጭ ብሏል ማለት ነው። እንዴት ነው በዓል? ሰላም ናችሁ ወይ? በዓሉ እንዴት ነው? ሰላም ነው። በዓል አሪፍ ነው። እንግዲህ እንደምታዩት ሶስተኛ ቤቴ ነው የጊዮርጊስ በዓል ንግስና በዓል ማለት ነው። እንደምታዩት እየተስተናገደ ነው ሰው ጸበለ ጻዲቅ ሊቀምስ ማለት ነው። እንግዲህ ደግሞ ከኔ ጋር ትሆናላችሁ ማለት ነው። እንኳን አደረሳችሁ። ሰላም፣ እናመሰግናለን። እንግዲህ እግዚአብሔር ሌላ አባትስ ጋሽ እሺ እንግዲህ እንደምታዩት ሁሉም ነው ተከባብሮ እየተስተነጋገደ ነው ያለው። እንኳን አደረሳችሁ። እንዴት ናችሁ? አቢስ ደብይ እግዚአብሔር ያክብርልን፣ ያሜስ ሰው ይበለን። እናመሰግናለን፣ እናከብራችኋለን አባቶች። እስኪ ተወሰነ መርቁን ይህን አመት ባለጊ አመቱ ይመላለስ፣ ዕድሜ ይስጣችሁ፣ አዝመራውንም ይስጣችሁ፣ ወጣችሁ በዘራችሁ ሰላም ያርጋችሁ። አሜን። እንግዲህ እንደምታዩት ደግሞ